መጋቢት 30 ከዶራል ለወደ ቤት የተነሳችው ጣናነሽ ሁለት ዛሬ ላይ እዚህ አፋር ክልል የተለያዩ ከተሞችን አቋርጣ አዳይቱ ላይ ትገኛለች ከዚህም በኋላ ጉዞን አጠናክራ ትቀጥላለች። የተለያዩ አስቸጋሪ የተፈጥሮ መልክዓ ምድር ያላቸው አካባቢዎችን አቆራርጣ መዳረሻዋ ላይ ትደርሳለች። በዚህ ሂደት ደግሞ በርካታ ኢትዮጵያውያን በትብብር አብሮ በመስራት የጣናነሽ ሁለት መዳረሻዋ ላይ እንዲደርስ ያላሰለሰ ጥረታቸውን እያበረከቱ ይገኛሉ። ከፖርት እስከ ጋላፊ ድረስ የጅቡቲ ቡድን ነው እንትን ያለው ይዟቸው የመጣው እኛ ከጋላፊ ነው የተቀበልናቸው ከወደብ ሰራተኛ ጀምረ ከጉምሩክ ከጋላፊ ጉምሩክ ሰራተኛ ጀምረ እስከ ማንኛውም ድርጅት አሁን ለምሳሌ ኢትዮ ኤሌክትሪክ ኃይል ሙሉ የመብራት ኃይል ሰራተኞች የአፋር ፖሊስ ኮሚሽን እና ፌዴራል ፖሊስ አባላት ህዝቡም ጨምሮ በጣም ልዩ ትብብር አድርገውልናል። ከመነሻዋ እስከ መዳረሻዋ በምታደርገው የጉዞ ሂደት ላይ ከሚሳተፉ በርካታ ተቋማት መካከል የትራንስፖርትና ሎጂስቲክስ ሚኒስቴር ተጠቃሽ ነው። በተለይ የተቋሙ ሰራተኞች ሂደቱ የተሳለጠና የተሳካ እንዲሆን በርካታ ስራ አከናውነዋል። ሂደቱ ትንሽ ቻለንጅ የበዛበት ነው። ከቻለንጆቹ አንዱ መብራት አለ የመብራት ተሻጋሪ መንገድ ተሻጋሪ ይህን ታሳቢ ተደርጎ አይደለም የተሰራው። እንደዚሁ ቴሌ የቴሌ ገመድ እሱን ታሳቢ ተደርጎ አይደለም የተሰራው። ይሄ አውራ ጎዳና መንገድ እንደመሆኑ መጠን ሲሰሩ ይሄ መንገድ ወይም ትልልቅ ማሽኖች ይመጣሉ ተብሎ ታሳቢ ተደርጎ ከፍ ተደርጎ ቢሰራ የተሻለ ነበር። እሱ ሞር ቻለንጅ ነበር፣ እሱ ነበር ሲያስቸግረን ነበር። ጉዞ እንደዚህ እንደሚታሰበው ቀላል ጉዞ አይደለም፣ ብዙ ተግዳሮቶች አሉት። ማለት አሁን ከነኛቱ ዋና ዋና የሚባሉት እንኳን ብጠቅስልህ እዚህ እንትን ላይ በጣም የኤሌክትሪክ ፖሎች አጫጭር ናቸው። አብዛኛው የሚባል የሌት ገመዞች ተነስተው ወይም ተቆርጦ ነው ያለፉት ያውታል። እነኛ እንደ አንድ ትልቅ ችግር ነው ሊያዝ የሚገባው። ከመነሻዋ እስከ መዳረሻዋ በምታደርገው ሂደት ላይ የኢትዮጵያ ኤሌክትሪክ አገልግሎትና የኢትዮጵያ ኤሌክትሪክ ኃይል ከፍተኛ ትብብርና አስተዋጽኦ አድርገዋል። እንደ ሪጅን እኛ ማገዝ ያለብን ነገር ከተቀበልንበት ከሰመሪያ መውጫ ደረጃ ወይ ደሞ ከእንትንም ጀምሮ ሰው በመላክ ከድሾወቶ ጀምሮ እስካሁን እስከመጣችበት እስከ አዳይቱ መግቢያ ድረስ ያለውን እንትን እየተቀበለን እየሄድን አለ ነው። ያው ማድረግ ያለብን ሁሉ እያደረግን ነው። የኛ ስራ እንደ ዋና በዋናነት እንደዚህ አይነት መስመሮችን ሲያጋጥማት የሷ ተግዳሮት ሊሆን የሚችሉ ነገሮችን እየፈታን እየሄድን ነው። ለምሳሌ አሁን እዚ ጋር የምታዩት ይህ መስመር የሚያልፈው መስመር ላይ ለእሷ ሊነካ በሚችል መልኩ ከሆነ መስመሩን እያስወገድን እሷ እንድታልፍ እያደረግን ያለ ነው። የመብራት ኃይል ሰራተኛ ከዛው ከጋላፊ ጀምሮ እስቲል አብረውን አሉ። የወጡ እየወረዱ እየሰሩልን ነበር፣ ግን መጀመሪያ ላይ ሲዘረጋ ይህን ታሳቢ ቢያደርግ በሚል ነው እንጂ አሁን ላይ እያገዙ ነው ያለ። እነሱ እዚህ መድረስ አንችልም ነበር። አናነሽ ሁለትን ከመነሻዋ እስከ መዳረሻ በምታደርገው ሂደት ላይ የሚሳተፉት ወጣቶቹ ኢትዮጵያ ምንም ነገር ማከናወን እንደምትችል ጭምር ምስክር ናቸው። አንደኛ የለም፣ በቃ የሌለ ነገር ነው የገባው። እኛ ሀገር አልነበረም ይሄ በቂ ነው ገብተዋል። ከዚህ በፊት በጣም ትልልቅ ፕሮጀክቶች ተሰርተዋል። ግን በዚህ ደረጃ አሁን እንደዚህ በዚህ አሁን ክብደቱን ብታይ፣ ስፋቱን ርዝመቱን ብታይ፣ በእንዲህ አይነት ግዙፍ የሆነ ነገር እንደዚህ አልገባም። ከዚህ በፊትም እንትን ያለው የለም። ስለዚህ ይሄ ልዩ ስሜት አለው። ገና ጋላፊ ኬላ ስንደርስ ግዙፍ ነገር ሲሆን ሁኖ ሳየው ፍርሃት ነበረብኝ። እንዴት ነው ይሄ ነገር ሊደርስ? እንደርሳለሁ አላልኩም ነበር። እንደምንችል እኔ ራሴ አይቻለሁ፣ እንችላለን። እኔ ጣናነሽ ሁለትን በማጓጓዝ ሂደቱ ላይ የሚያጋጥሙ ተግዳሮቶችን በመቅረፍ ሁሉም የሚመለከታቸው አካላት ርብርብ እንዲያደርጉላቸው ወጣቶቹ ጠይቀዋል። ይሄ ጉዞ ገና ብዙ አልተጓዝ ነው በቀን 30 40 ኪሎ ሜትር ብንጓዝ ነው። ቀጣይ የምናልፋቸው ከተሞች ይኖራሉ። ገብተዋል። በማንኛውም መልኩ በማንኛውም ቦታ ላይ የሚያጋጥሙን አካላት የራሳቸውን ትብብር ያደርጉልን ወደፊት ስንሄድ የሚመጡ ተሽከርካሪዎች ይሄን ታሳቢ አርገው ዳር ይዘው ቢያሳልፉን፣ ፊትለፊታችን የምናገኛቸው እንደዚህ ዌልካም የከተሞቹ ዌልካም እሱን ቀርመ አንስተው ቢጠብቁን፣ እንደዚሁ ልክ እንደ አፋር ክልል ፖሊሶች በየከተማው ስንደርስ ትብብራቸው እንዳይለየን እንላለን።